ሰላም ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የስምንተኛው ክፍል በኮልፌ ቀራንዮ ክፍለ ከተማ የተዘጋጀ የማቲማቲክስ ሞዴል ፈተና ክፍል ሁለት ወይም ፓርት ቱ ነው። ይዤላችሁ የመጣሁት ከዚህ በፊት ባለው ክፍል ላይ ከአንድ እስከ አስር ያለውን በፓርት ዋን ይዤላችሁ እንደመጣሁ ይታወሳል። ሶ ዛሬ ደግሞ ቀጣዩን ክፍል ነው ይዤላችሁ የመጣሁት። ዛሬ ቀጣዩን ክፍል እናያለን። ወደ ቀጣዩ ክፍል ከመሄዳችን በፊት ቻናሉን ስብስክራይብ ማድረግ እንዲሁም ደግሞ እንደዚህ አይነት ቪዲዮች ሲሰሩ እንዲደርሳቸው የደውል ምልክቱን መጫን ቪዲዮን ላይክ ማድረግእና ሼር ማድረግ እንዳስርሱ በቀጥተውላ ጥያቄውሄዳለን አስአንኛው ፍ ለሚለው ሲሆን ስንት ነው ነሚለን ማለት በሌላ አባባል ሶስት ስር ኦር አራት ስር ማለት ነው።

ፐርፌክት ስኩዌር ማለት ኤክስን አብሶልት ቫሊው ከታት የሆነ ቫሊው ኤም የሚባል ቫሊው መስጠት አለባት ያለ ነጥብ ማለት ነው። ያለ ነጥብ እንደዚህ ፐርፌክት ስኩዌር እንዴት ነው የምትሆነው? ከማንጋ እኩል ብትሆን ነው ነሚለን። ስለዚህ ኤክስ እኩል ይሆናል ኤም ስኩዌር ብትሆን፣ ኤም ስኩዌር የሚለው ሲወጣ ኤም ይሆናል። በሌላ አባባል ኤክስ ሲወጣ ምን ይሆናል? ኤም ይሆናል ማለት ነው። ለምሳሌ ቅድም ምን ብለናል? ዘጠኝ ማለት 3 ስኩዌር ነው ብለናል። ስለዚህ ዘጠኝን ከስኩዌር ሩት ስናወጣት 3 ትሆናለች። ወይም 3 ስኩዌር ሩት ሲወጣ ስትነው 3 ይሆናል። ስለዚህ ኤክስን ፐርፌክት ስኩዌር ነው ለማለት ከኤም ስኩዌር ጋር እኩል መሆን አለበት። ኤክስ ኤም ሆኖ ለመውጣት ኤም m ስኩዌር ጋር እኩል መሆን አለበት ማለት ነው። ስለዚህ መልሳችን ፐርፌክት ስኩዌር ለመሆን ኤም m ስኩዌር መሆን አለበት ግን ኤክስ ፐርፌክት ኪዩብ ለመሆንስ ቢባል ኪዩብ ማለት ከኪዩብ ዝሩት ስትወጣ ኤም ሆኖ አንድትወጣ ኤክስ ከማጋ እኩል መሆን አለባት ከኪው ጋር። ስለዚህ ሁለቱንም ኪውብ ዝሩት ውስጥ ብናስገባ ኤምኤም ይህኛውም ኤም ሆኖ ይወጣል እኩል ስለሆኑ ማለት ነው። ስለዚህ መልሳችን ለዚህ ሲ ነው። አስራ ሶስተኛው ፎሎዊንግ ስቴትመንት ኢዝ ትሩ አባውት ስለ ኪውብ ሩት ልክ የሆነ የትኛው ነው ይላል። ኪውብ ዝሩት ኦፍ ኔጌቲቭ ሲክስቲ ፎር ይላል። አራት ሲባዛ በአራት ስንት ነው? 16 64 ነው ልክ ነው፣ ግን እዚህ ጋር ኔጌቲቭ ስለሆነች እዚህ ጋርም ኔጌቲቭ መሆን አለባት። ኔጌቲቭ 4 ነው። ኔጌቲቭ 64 ከኪዩብ ዙር ሲወጣ ኔጌቲቭ 4 ነው እንጂ የሚሆነው ፎር ሆኖ ብቻ አይወጣም። ስለዚህ ልክ አይደለም። ኔጌቲቭ ስለሌለው ኔጌቲቭ ከሆነ ኔጌቲቭ ሆኖ ነው የሚወጣ። እንደዚህ የሚባል ነገር የለም። ኪዩብ ዙር ማይነስ ስኩዌር ሩት ኦፍ 64 ኔጌቲቭ 64 የሚባል ነገር የለም። ምክንያቱም ስኩዌር ሩት ውስጥ ኔጌቲቭ ቁጥሮች አይገቡም። ምክንያቱም ኔጌቲቭ ፎርን በኔጌቲቭ ፎር እንኳን ብታባዙት ምንድነው የሚሆነው? 16 ይሆናል እንጂ ምን አይሆንም ኔጌቲቭ 16 አይሆንም። ግን ኪዩብ ሩት ግን ይቻላል። ኔጌቲቭ ፎር ሲባዛ ኔጌቲቭ ፎር ሲባዛ ኔጌቲቭ ፎር ማለት ነው ሶስት ጊዜ ይህን፣ ይሄ በዚህ ጠፋና እቺ ኔጌቲቭ ስላለች ኔጌቲቭ 64 ነው የሚሆነው። ስለዚህ ይህ ልክ አይደለም። ኤ ቢ ደግሞ 729 ከኪዩብ ዝሩት ሲወጣ 27 ነው ይላል። 27ን በ27 አባዙት እስቲ ስንት ይሆናል? 729 ነው የሚሆነው ስለዚህ ከኪዩብ ዝሩት ሲወጣ ሳይሆን 27 የሚሆነው 729 ከስኩዌር ሩት ቢወጣ ነበር 27 የሚሆነው። ይህ ግን ኪዩብ ዝሩት ስለሆነ ይህ አይሆንም? ሲ ኪዩብ ዝሩት ኦፍ 343 ኔጌቲቭ 7 ነው ይላል። እስቲ ኔጌቲቭ 7 ሲባዛ ኔጌቲቭ 7 ስንት ነው 49 49 ሲባዛ ኔጌቲቭ 7 ኔጌቲቭ 343 ይሆናል። ስለዚህ እቺ ኔጌቲቭ ከሆነች ውስጥ ያለችውም ኔጌቲቭ መሆን ነበረባት፣ ግን ፖዚቲቭ ስለሆነ ይሄ አይሆንም ማለት ነው። ዲ እንግዲህ እንደዚህ ነው ጥያቄው ላይ ያለው ክሎናል ብሎ ያለው የለም፣ ግን 512 ከኪዩብ ዝሩ ሲወጣ 8 ነው ሜቢ 8ን ረስተዋት ከሆነ በሚል መልሱ ዲ ይሆናል እንጂ ኤ ቢና ሲ መልስ አይሆኑም። 512 ከኪዩብ ዝሩ ሲወጣ 8 ነው መልሶ የለም አክቹሊ እዚጋ ምክንያቱም እኩል ይሆናል ብሎ ምንም ስላልሰጠን፣ ግን እዚጋ ስምንት ብለን መልሳችን ዲ ብንለው የተሻለ ነው ማለት ነው። አስራ አራተኛው ኢፍ ዘ ኤሪያ ኦፍ ስኩዌር ሪጅን ኢዝ ስኩዌር ማለት ምንድን ነው? አራቱም ጎኖቹ እኩል ይሆኑ። ከዛ ኤሪያው ምንድን ነው? ሌንግዝ ዊድዝ አደለ? ግን ሁሉም ሌንግዝም ዊድዝም እኩል ስለሆነ ምን ይሆናል? ሌንግዝ ታይምስ ዊድዝ የነበረው ምን ይሆናል ሌንግዝ ስኩዌር ማለት እንችላለን እቺ ሌንግዝ ዊድዝ በምትለው ቦታ ላይ ሌንግዝ ታይምስ ሌንግዝ ብንለው ሌንግዝ ስኩዌር ይሆናል ማለት ነው። ኤሪያው ስንት ነው? 144 ሴንቲሜትር ስኩዌር። ኤሪያችን ፎርሙላ ደግሞ ምንድነው? ሌንግዝ ስኩዌር። ስለዚህ 144 ሴንቲሜትር ስኩዌር እኩል ይሆናል ሌንግዝ ስኩዌር። ሁለቱንም ስኩዌር ሩት ውስጥ እናስገባው ከዛ 144 ከስኩዌር ሩት ሲወጣ 12 ይሆናል ሴንቲሜትር ስኩዌር የምትለው ስኩዌር የነበረችው ስትወጣ ሴንቲሜትር ብቻ ሆና ትወጣለች። ሌንግዝ ስኩዌር፣ ሌንግዝ ስኩዌር የነበረችው ሲወጣ ሌንግዝ ብቻ ሆና ይወጣል። ስለዚህ 12 ሴንቲሜትር። ደን ዋት ዘ ሌንግዝ ሳይድ ኦፍ ስኩዌር ኦሪጅናል የሚለው ሌንግዙ ስንት ይሆናል? 12 ሴንቲሜትር የሚለው b ይሆናል ማለት ነው። 15ኛው if 8.23 ስኩዌር ሲሆን 67.73 ከሆነ ደን ዋት ዘ ቫልዩ ኦፍ 823 ስኩዌርስ ስንት ነው? ምን ማድረግ ነው ይህንን 823 የሚለውን 8.23 ፎርማ ሲይዘን እናስቀምጠዋለን። 8.23 ሲባዛ 10 to the power of 2 ብናረገው 10 to the power of 2 ማለት መቶ ማለት ነው። 8 ነጥብ 2 3ን ለመቶ ብናባዛው ሁለቱ ዜሮ አስወጥቶ ተመልሶ ማንን ያደርግልናል? 823 ስለዚህ 823 ሲባዛ 10 to the power of 2 ማለት እና ማነው ስምንት ነጥብ ሁለት ሶስት ሲባዛ ቲን ዘ ፓወር ኦፍ ቱ ማለት እና ስምንት መቶ ሀያ ሶስት ማለት እኩል ነው ማለት ነው። ስለዚህ ስምንት ነጥብ ሁለት ሶስት ታይምስ ቲን ዘ ፓወር ኦፍ ቱ ኡም ደ ሆል ስኩዌር ማለት ነው። ስኩዌር አለ አይደል እዚህ፣ ከዛ ስኩዌር እናደርገዋለን። ይሄ ደግሞ ለየ ብቻ ስኩዌሩን መከፋፈል እንችላለን። ስምንት ነጥብ ሁለት ሶስት ስኩዌር ሲባዛ ቲን ዘ ፓወር ኦፍ ቱ ስኩዌር ስምንት ነጥብ ሁለት ሶስት ስኩዌር ከማን ጋር እኩል ነው ከ67 ነጥብ 73 አይደል 67 ነጥብ 73 ሲባዛ ይሄ ደግሞ ስኩዌር ከላይ 10 ዘ ፓወር ኦፍ 2 2 አይደለ፣ ሁለቱም ከላይ ነው ያሉት። ሁለት እና ሁለት እናባዛቸዋለን። ሁለት ሲባዛ 4 ቴን ዘ ፓወር ኦፍ ፎር ማለት ነው። አራት ዜሮ ያለው እንደማለት ነው። ከዛ በኋላ እችን ስናባዛ ምን ይሆናል? አራት ዜሮ አይደል ያለው። ሁለቱ ዜሮ ነጥባን ያስወጣታል። አንድ ሁለት። ከዛ ስንት ዜሮ ቀረ ሁለት 6773 ከሆነ በኋላ ሁለት የቀሩትን እዚህ ጋር እንጨምራለን። መልሳችን ስንት ይሆናል? 677300 ይሆናል። የቱ ጋር አለ? ዲ ላይ ያለ ማለት ነው። ስለዚህ እንደዚህ አይነት ጥያቄዎች አንደኛው በነጥብ ተሰጥቶ አንደኛው ነጥብ የሌለው ምናምን ከተሰጠ አንዱን ወደ አንዱ ፎርም በመቀየር በማስመሰል መስራት ነው ማለት ነው እንጂ 823 ሲባዛ 823 ብላችሁ ስታባዙ አትሉ። እሺ የምትሰሩት ይሄን ተጠቅማችሁ እንድትሰሩት ነው የተሰጣችሁ። 16ኛው ዘ ኢኩዌሽን ዋይ እኩል ይሆናል ኤም ኤክስ የሚል ኢኩዌሽን አለ። ዘን ዊች ፖይንት ሳቲስፋይ ዘ ኢኩዌሽን የትኛው ፖይንት ነው ኢኩዌሽኑን ሳቲስፋይ የሚያደርገው ነው የሚለው ይህ ጥያቄ ተሳስቷል። ምክንያቱም ስትሰሩት፣ እሺ እንስራውና ለምን እንደተሳሳተ ነግራችኋለሁ። እሺ ኤክስ ቦታ ሁለት ብናስገባ እዚህ ጋር ሁለት ከዛ ስምንት ለመሆን የኤም ቫልዩ ስንት መሆን አለበት? የዋይ ቫልዩ ስምንት እንዲሆን የኤም ቫልዩ አራት ቢሆን አራት ሲባዛ በሁለት ስንት ይሆናል? ስምንት። ስለዚህ ይሄ በምን ፎርም ተቀምጧል? ዋይ እኩል ይሆናል ኤም ኤክስ በሚለው ኤም ኤክስ አለ ዋይ አለ ማለት ነው። እዚ ያመጣልናል። ይሄ ልክ ነው፣ ሳቲስፋይ ያደርጋል። ቢ ደግሞ የኤክስ ቫልዩ ሶስት ሆኖ የዋይ ቫልዩ ዘጠኝ እንዲመጣ ኤም ስንት መሆን አለባት? ሶስት ብትሆን ኤም ራሱ 3 ሲባዛ በ3 ዘጠኝ። ስለዚህ ወይ እኩል ይሆናል ኤም ኤክስ ፎርም ተቀምጧል። ይሄ ይሄኛውም ልክ ነው። የሲ ደግሞ ኔጌቲቭ ዋን ናት አይደለ? ኤክስ ኤክስ ኔጌቲቭ ዋን ተሰጥቶናል። ከዛ ወይ ስንት የሆነ መሆን አለበት? አራት። ወይ አራት እንዲሆን የኤም ቫሊዩ ስንት መሆን አለበት? ኔጌቲቭ ፎር ቢሆን ኔጌቲቭ 4 ሲባዛ ኔጌቲቭ ዋን ስንት ይሆናል? አራት። ይሄኛውም ልክ ነው። የዲ ላይ የዋይ ቫሊዩ የኤክስ ቫሊዩ ዜሮ ነው። የ ቫልዩ 2 ነው ሚመጣም ይለናል ከዛ የ ኤ ቫልዩ 2 እንዲሆን በስንት ብናበዛው ነው 0 ነው 2 የሚያመጣል በማንኛውም ቁጥር ስታባዙ ብትሉ ኤክስን ሁለት ዋይ 2 ሊመጣልን አይችልም ማንኛውም ቁጥር ከ0 ጋር ሲባዛ 0 ነው ስለዚህ እዚህ ጋር 0 ከሆነ ዋይ ኩል ይሆናል ኤም ኤክስ በሚለው ፎርሙላ እዚህ ጋር 0 ከሆነ ግዴታ የዋይ ቫልዩ 0 ነው የሚመጣው እንጂ ሁለት ሊሆን አይችልም ስለዚህ ይሄ ሳትስፋይ አያደርገውም ጥያቄው መሆን ያለበት ሳቲስፋይ የሚያረገው ሳይሆን ሳቲስፋይ የማያረገው ነው መሆን ያለበት። ስለዚህ ናት የሚል ጨምሩበት እና መልሱ ምን ይሆናል? ዲ ኤቢሲ ሳቲስፋይ ስለሚያረጉት ማለት ነው ሳቲስፋይ የማያረገው ዲ ነው መልሱ ዲ ይሆናል ናት ከሆነ 17ኛው the point PA5, lies on the line given by the equation and line, አለ ብላችሁ የዚህ line equation six X, ማይነስ ዋይ ኩሊዮናር ዜሮ 0 የሚል ኢኩዌሽን አለው። እዚህ ላይን ላይ ደግሞ ምን የምትባል ፖይንት አለች ኤ 5 የምትባል ፖይንት አለች እዚህ ላይን ላይ። ስለዚህ የኤን ቫሊዩ ፈልጉ ነው የሚል ስለዚህ ይሄ የላይኑ ኢኩዌሽን ይሄ ከሆነ ላይኑ ላይ ደግሞ ይሄ ፖይንት ካለ ኤክስ እና ዋይ የምትለው ቦታ ላይ ይህንን መተካት ነው። ስድስት የኤክስ ቫሊዩ ስንት ነው ኤ ሲቀነስ የዋይ ቫሊዩ 5 ኩሊዮናር ዜሮ 0 ማለት ነው። ኤ ለማግኘት ስድስት ኤ እኩል ይሆናል ኔጌቲቭ 5 ወደ እዛ ስትሄድ አምስት ትሆናለች። እዚህ ጋር ዜሮ ስለሆነ 0 ሲደመር 5 5 ማለት ሁለቱንም ለስድስት ለስድስት እናካፍለዋለን ይሄ ይጠፋል ኤ ትቀርልናለች የኤ ቫሊዩ ፋይቭ ኦቨር ሲክስ ይሆናል ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። እንደዚህ ሲሆን የላይን ኢኩዌሽን ተሰጥቷችሁ ላይኑ ላይ ፖይንት ከተሰጣችሁ ያገ- የተሰጣችሁን ፖይንት ኢኩዌሽን ውስጥ በመተካት መስራት ነው ማለት ነው።

ስንት ዩኒት አራት ዩኒትስ አባብ ዘ ኤክስ አክሲስ ዜን ዋት ኢዝ ዘ ኮኦርዲኔት ኦፍ ዘ ፖይንት የተገኘው ፖይንት ስንት ነው ነው የሚለን። ሲጋ ስናገናኛቸው ሁለቱን ስድስት እና አራት አይደል። የኤክስ ቫሊው ስድስት፣ የዋይ ቫሊው አራት። ዋይ ወደ ላይ ስንት ይሄኛው ዋይ ምንድን ነው ፖዘቲቭ ነው አይደል? ወደ ታች ዋይ ከሆነ ኔጌቲቭ ነው። ወደ ቀኝ ያለው ኤክስ ፖዘቲቭ ነው ከዚህ ከዋይ ደግሞ ወደ ግራ ያለው ኤክስ ምንድንነው ይሄ ነጌቲቭ ሁለቱም ይህም ፖፖዚቲቭ ስለሆነ መልሳችን ስድስት አራት ይሆናል። ኤ ይሆናል ማለት ነው። 19ኛ ዋት ኢስ ዘ ሶሉሽን ሴት ኦፍ ዘ ኢንኳሊቲ ዘስ ዋን ነጌቲቭ ሴቨን ኤክስ ፕላስ ዋን ሌዛን ፎር ኤክስ ማይነስ ስሪ ፕላስ ሲክስ ነጌቲቭ ሴቨን ሲባዛብ ኤክስ ኔጌቲቭ ሰብን ሲባዛ በአንድ ነጌቲቭ ሰብን ሌዛን አራት ሲባዛ በኤክስ ፎር ኤክስ አራት ሲባዛ በኔጌቲቭ ስሪ ነጌቲቭ 12 ሲደመር ስድስት ኔጌቲቭ ሰብን ኤክስ ማይነስ ሰብን ሌዛን አራት ኤክስ ሁለቱ ሲደመራቸው ኔጌቲቭ ሲክስ ይሆናል። ከዛ ኔጌቲቭ ሰብን ኤክስ ማይነስ ፎር ኤክስ ሌዛን ነጌቲቭ ሲክስ ሲደመር ሰባት ወደዚህ ስሄድ ሁለቱን ስንደምራቸው ሁለቱም ኔጌቲቭ ኔጌቲቭ ስለሆኑ መደመር ነው። ሰባት ሲደመር አራት አስራ አንድ ይሆናል። ኔጌቲቭ አስራ አንድ ኤክስ ሌት ዛን ሁለቱ ስንደምራቸው ደግሞ አንድ ይሆናል ማለት ነው። ከዛ ሁለቱንም ለኔጌቲቭ አስራ አንድ ይሄኛውንም ለኔጌቲቭ አስራ አንድ ይሄ ይጠፋል። ኤክስ ትቀርልናለች። በኔጌቲቭ ስናባዛም ስናካፍልም ሌት ዛን ከነበረ ግሬተር ዛን ይሆናል። ኔጌቲቭ አስራ አንድ ኦቨር ማነው ኔጌቲቭ አንድ አን ኦቨር አስራ አንድ ይሆናል ማለት ማነው። ስለዚህ ለምንድነው ሳይኑን የቀይር? ነው በኔጌቲቭ ቁጥር ስላካፈል ነው እንደዚያ ይሆናል። ስለዚህ መልሳችን ኤክስ ግሬተርዛን ኔጌቲቭ ዋን ኦቨር አስራ አንድ የሚል እንፈልጋለን። ኤክስ ግሬተርዛን ኔጌቲቭ ዋን ኦቨር አስራ አንድ። ስለዚህ መልሳችን ቢ ይሆናል ማለት ነው። የመጨረሻው ጥያቄ ዋቲዝ ዘ ሶሊሽን ሴት ኦፍ ዘ ኢንኢኳሊቲ ይላል። ቱ ኤክስ ፕላስ ትሪ ታይምስ ቱ ኤክስ ፕላስ ፋይቭ ሌዛን ኔጌቲቭ ቱ ኤክስ ማለት ነው። ከዛ ሁለት ኤክስ ሲደመር ሶስት ሲባዛ በሁለት ስንት ነው? ስድስት ኤክስ። ሶስት ሲባዛ በአምስት አስራ አምስት፣ ያንሳል ከኔጌቲቭ ሁለት ኤክስ። ከዛ ሁለቱ ሲደመሩ ስንት ነው? ስምንት ኤክስ ሲደመር አስራ አምስት ያንሳል ኔጌቲቭ ቱ ኤክስ። እሺ ከዛ አሁን አስራ አምስትን ወደዛ ይህንን ደግሞ ወደዚህ እንወስደዋለን። ስምንት ኤክስ ሲደመር ሁለት ኤክስ ወደዚህ ሲመጣ ያንሳል 15 ወደዚያ ሲሄድ ቴድ ነገቲቭ 15 ሁለቱ ሲደመሩ ስንት ይሆናል? አስር ኤክስ ያንሳል ነገቲቭ 15። ሁለቱንም ለአስር ለ10 እናካፍለዋለን። አስር በአስር ትጠፋልናለች። ከዛ ኤክስ ሌዛን ሁለቱን በፖዚቲቭ ቁጥር ስለሆነ ያካፈልነው ሳይናችን አይቀየርም። ነገቲቭ 15 ሲካፈል ለ10 ስንት ይሆናል? ነገቲቭ 1.5። ስለዚህ ኤክስ ያንሳል ኔጌቲቭ አንድ ነጥብ አምስት የሚሌት አለ ዲ ላይ አለ ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። እሺ ተማሪዎች ለዛሬ ይዤላችሁ የመጣሁት ይሄን ጥያቄዎች እነዚህን ይመስላሉ፣ ከ11 ጀምሬ እስከ 20 ማለት ነው። ያላችሁ ማንኛውም ሀሳብ አስተያየት ኮመንት ሴክሽን ላይ ጻፉልኝ። እንድት እንድሰራላችሁ የምፈልጉት የምትፈልጉት ጥያቄዎች ካሏችሁም ቴሌግራም ላይ ከታች ባለው የቴሌግራም ሊንክ ይላኩልኝ። ቻናሉን ሰብስክራይብ ማድረግ እንደዚሁም እንደዚህ እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ የደውል ምልክቱን መጫን አይርሱ። ቪዲዮውን ላይክ ማድረግና ሼር ማድረግ አይርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሆኑ። ቻው